የሆነች ልጅ መታለች እና የአጎቴ ልጅ ናት እና እኛ ቤት ውስጥ ገብቷል፣ እስልምና እራሱ ማለት ነው። እና አሁንም በምንድን ነው ያወቅኩት? በድምፅ ነው ያወቅኩት፣ ራሱ ማለት ነው። የአክስቴን ድምፅ ሰምቼ ነው ያወቅኩት። እና የአክስቴን ድምፅ ሰሞን፣ በጣም ደስ አለኝ። የምትገርም አክስት አለችኝ። እና ኤልሻዳይ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአጎቴ ልጅ ናት ኤልሻዳይ። እንግዲህ አላ ብሎ ወደ ቤታችን እየገባ ነው እስልምና። ኤልሻዳይ ማውራት ትችያለሽ?

ሂጃቡን ማድረግ ጀመረች። አየኋት እኮ ማሻአላህ እንዴው አልቶ ጣም ጨራሽ ያለ ሂጃቡን። ኦኬ አወቁ? አሁን አዎ፣ ሁሉም አወቁ። እድለኛ ነች ባክሽ። እድለኛ ናችሁ። ጥሩ እናት እናባታላችሁ ማሻአላህ። በተለይ ማሚ ነገር ይገርመኛል። አላህ ሂዳያ ይስጣት። በጣም ካውን በጣም ይገርመኛል። ያ ጀማ ትገለኛለች ብዬ ሳስብ ጭራሹኑ ልጆቼ ጥሩ ቦታ ነው የሚለው። አንተን በማግኘታቸው በጣም ነው ደስ ያለኝ ስትለኝ ምን እንደተሰማኝ ልነግርህ፣ በቃ ተንቀጠቀጥኩኝ። ምን በቃ ልጆቼ በቃ አንተን በማግኘታቸው በጣም እድለኛ ናቸው ምናምን እያለ ስትለኝ፣ አንድ ያልሰለመች እናት፣ እስቲ አስቡት። ከዛ በኋላ ደግሞ አባትየውም በጣም እንትን ነው፣ ምን እንትን ነው አይደል? ጥሩ ነው አይደለ? ፖዚቲቭ ነው በጣም እኮ በጣም አሁን አንተንም መስመር ጀምሮ ይህንን ቻላ መሳ ጀምራ ምንም አይለኝም እኮ አ እንግዲህ ኢንሻአላህ አላህ ሂዳያ ይወፍቀው። እሱ ነው ኢንሻአላህ። በርቱ ናውልም እየበረታ ነው ያለው ምናምን ነገር ያው ሶስቱም ሶስት ነበሩ፣ ሶስቱም ሰለሙ። እራሱ መጀመሪያ የሰለመችው ሰለመቹ ይቺ ናት ኢልሻዳይናት ያው መታየት የተሻለ አይናት። ከዛ ቀጠለና ወንዱ ሰለመ። ወንዱ የሚገርማችው ታምር ነው። ከልጅነቱ ጀምሮ ቤተክርስቲያን ሄዶ አላህ አክበር አለ በስድስት ዓመቱ እና እናትዬ ውስጥ ነግሬ ማለት ነው እና አላህ አክበር ብሎ ሲል ምንድነው ምናምን አምላኬ አላህ ነው ብሎ አላሉ ህፃኖ ነው። የስድስት ዓመት ልጅ ሆኖ ከዛ እግሩ ላይ ደግሞ ላይላ ሀይለላ የሚል ጽሑፍ አለው በተፈጥሮ ይወጣ ሲወለድ ጀምሮ። በዛ ላይ ደግሞ ቴሌቪዥን ላይ ህጻን ሆኖ አረቢክ ቻናል እየከፈተ ቁርአን ያዳምጣል። በዛ የተነሳ ነው ጥያቄ የፈጠረባት ይህቺ። ላይ የሚገርማችሁ ነገር ጥያቄ የፈጠረባት በዛ ለምንድን ነው እንደዚህ የሆነው ምናምን ነገር። በኋላ ላይ በቃ የሙስሊም መልክ ነው ያለ ይሉታል ሰዎች ሲያዩት ገና? የሙስሊም መልክ ነው ምናምን ይሉታል። መጨረሻ ላይ እሷ መጀመሪያ እሷ ሸላ እንትን አለች እና ስሬ ስደውልልኝ አልገባኝም ራሱ እና ምንድን ነው የምንፈልጋ ነው ምናምን ብዬ መጨረሻ ላይ በቃ ሻለ ያዝችበትን እንትን ስትል ማመን አቃተኝ። ስትልክልኝ ማለት ነው ቪዲዮን ስትልክልኝ ምንድን ነው የተፈጠረው አልኳት። እንደዚህ እንደዚህ ምናምን ነበር። እኔ አንተን ራሱ አላቅህም ነበረ ሳላቅች አናልንላ አነብ ነበረ የገዛ ያጎቴ ልጅ ማለት ነው እና ለመጀመሪያ ጊዜ እንግዲህ ቤታችን ውስጥ ከኔ ቀጥሎ እነዚህ ሰው እንትናቸው አሁን ሙሉን ታላ የእሷ ታላቅ ነበረች የቀረችው የነበረችው እሷም ሻሃዳ ያዘች፣ በቅርብ ቀን። ስንት ወር ሆናት የልሽዬ? አሁን ሁለት ወር ሁለት ወር ማለት ነው። እና ካሁን ካሁን እናትየው በቃ ፈልጋለው ላውራው ምናም ስትል አንተነ ጠንቀኛ ምናም ትለኛለች ብዬ ሳስብ ላይ እኔ በጣም ነው ደስ ያለኝ ልጆቼ ከአንተ ጋር በመዋላቸው በቃ ከአንተ ጋር እንዲለዩ አልፈልግም አንተ ጋር ብንትን በጣም ተወደኛለች ከድሮም ጀምሮ ማለት ነው ማሚ ከዛ አንጻር እንትን ነው በጣም ደስ ይላል በቃ በጣም ነው እንትን ሂዳያ ያመኝላት ይሻላል አድርጉላት በጣም ነው በቃ አንተ የምትለውና አለች እሱ ከሰለመ አልኩኝ አለች እኔ አልነገርኳቸውም በነገ ከእኔ እኮ አልሰሙም ምንም እሱ ከሰለመ ሙስሊም ነው ሲባል አጎቴን የነገራት ሙስሊም ነው ሲባል እሱ ከሰለመ ምኑን ተረፈን ምናምን አለች። ምክንያቱም የምታቀኝ በክርስትና ውስጥ እያለው በጣም ታቀኝ ነበረ። እንግዲህ ያ ነው እንግዲህ አላህ ሂዳያ ሲሰጥ እንደዛ ነው። በዘር ማንዘሬ ውስጥ እንዲመጣን የማልፈልገው ነገር፣ በዘር ማንዘሬ ውስጥ የሌለ ነገር በህይወቴ ውስጥ ነው ሰተት ብሎ የመጣው እስልምና። ይኸው አሁን ደግሞ ቤታችን ውስጥ ገባ። አጎቴ ቤት ውስጥ ገብቷል እያለ እያለ እንግዲህ እንትን እያለ ነው፣ ሁሉንም እያስደነቀ ነው ያለው። ብዙ ቦታ እየሰማሁ ነው ያለሁት ምናምን ነገር። ሌሎችም በተለያየ ወገን ውስጥ እየመጣ ነው ያለው፣ እየሰማው ነው። አሁን በጣም እንትን ነው። በተለይ በዘመድ ምናምን አካባቢ ላይ ብዙ ሰው እየሰማሁ ነው ያለሁት። እንደዚህ ግን የአጎት ልጅ ያክስት ልጅ ምናምን አካባቢ ላይ የለም፣ እኛ አካባቢ ላይ የለም ነበረ አሁን ከዚህ በኋላ እንበዛለን ኢንሻአላህ አዎ እንደዛ ነው መበርታት ነው መጠንከር ነው ያው አንቺ ጎበዝ ነሽ አርያ ሆነሻታል ለ ለሷም ማለት ነው ያው በጣም እስልምናን ምን ያለው ወጣው ለስቲት አዎ አይ ኢንሻአላህ እንግዲህ ስመጣ እንገናኛለን በርቱ አላህ ያበርታችሁ አሜን የምታወሪኝ ነገር ካለ አውሪ። ምናልባት አይ በቃ የለም። ደውልሃለሁ፣ ውላለሁ። ሰሞኑን ደውዪልኝና ታገናኘኛለሽ። እሺ፣ ነገ ደውልሃለሁ። ነገ ታውራታለህ ኢንሻአላህ። እሺ፣ ወሰላሙ አለይኩም አለይኩም። ከስራ ቁጭ ወይ ምንም ችግር የለውም፣ ሳትወርጂ እሺ ውት አድርጊው። ማሻ አላህ ኡስታዝ የምር በጣም ደስ ብሎናል። እንደዚህ አይነት ቢስራቶችን ከቤተሰብ መስማትህ ከዚህ በፊት የሰማነው ነው ቪዲዮ ነበር እና ኢንሻአላህ ቤተሰቦችን በአጠቃላይ ለስንት ሰዎች ሰበብ ሂዳያ የሆንክ ከአንተ ቤተሰብ እንደዚህ አይነት ሰው ሲኖር ትንሽ ታኮንብናል እና ኢንሻአላህ ቤተሰብ አጠቃላይ ሄዳውና ከቶ አላህ እናቴን ነው ለእናቴ አድርጉልኝ። ወይስ ከባድ ነው ስሜቱን ስለማታውቁት ነው። በቃ ሳስበው ራሱ ግብግብ ምለው በእናቴ ነው። እንደው አደራህን አምላክ ይለዋል። ምንም ነገር ሳትሆን እንደው ላይ ላይ ለላ ብላ በያዘችው ገመዱን ኢንሻአላህ ከባድ ነው። ልክ ስሰማ በቃ ሰውነት ይውላ ነው የሚዘገንነኝ። ከባድ ነው። ሙሪድ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አልምዱላ ይስቸወላይ ጣ ከዛ በዓላ ደሞ ለዝንተሃለ መለያይ ተሳስበው ሽርክ ኮ በጣም እንትን ነው። ኮፍረ ኮ በጣም ከባድ ወንጀል ነው። አሁን ደሞ መልእክቱንብላ ሰምታለች ሳትብላኛ አዳምጠኛለች እና እዝንሳስበ በ ዝግንን ይለኛል እንደው ከባድ ነው። እስኪ ላላ መስጠት ነው እንግዲህ፣ ተወኩል ማድረግ ነው ላላ አይደል፣ ከአቅም በላይ ሲሆን አንድ ነገር ላላ ነው የሚሰጠው። የምትለቃቸው ቪዲዮች አሪፎች ናቸው። ራሱ ያቂዳ ያ ጀማ ፎሎ አድርጎት ሙሪድን የአቂዳ ንጽጽር ከፈለጋችሁ እሱ ጋር መከታተል ትችላላችሁ። ወላ ፈሳድ ሁሩፋት ሌሎችም ሌሎችም ነገሮች የተስተካከለ አቂዳ ነገሮችን ለማስተካከል ብዙ ትምህርት አገኛላቸው። ብዙ ብዙ ነገር እከታተለዋለሁ። ብዙ ጊዜ ኝም እንጂ ላይቭም ሲገባ እከታተለዋለሁ። ከስረኛ እዳምጣለሁ። የሚለቃቸው ቪዲዮዎች ላይ እንትን ላለው አሁን ተብሎ ሰዎች ስራዬ ብለው ይህን እንዲል ለማጥፋት ሲሞክሩ ዝም በመባል የለባቸውም እና ኢንሻላህ እኛም በዚኛው ተወጠረን ስላለ በዛኛው ወገን ደግሞ ያለውን ነገር እየሰራልን ያለው እንሻላ አላ ይጨምርለት ማለት ነው። ፎሎ አርጉት ያጀመውላችሁ ማለት ነው። እንሻላ ሌላ መዲ ማውራት የምትፈልገው ነገር አለ? እ ስታ ጀማል አይ፣ ምናልባት እስካሁን ለማንም አልተናገርኩም። ና ወላ ለእኔ ሚት ዱዓ አድርጉላት እዛ ክፍለ ሀገር በጣም ለኛ ቅርብ የሆኑ ዘመዶች ነበሩና ከዛ በልጅነቷ ወደ ሰባት አምስት ስምንት ዓመት ያለች ከቀርቤታችን አንጻር እዛ ሄደች እና እዛ ጊዜ ብዙ ጊዜ ቆይታለች እነሱ ጋር ማለት ነው። ከዛ ሳናውቅ ውስጥ በውስጥ ብዙ ነገር ሰርቶ ለአቅመ አዳም ከደረሰች በኋላ እምነቷን ግልጽ አደረገች። እንግዲህ ከዛ በኋላ ብዙ ርቀት ሄደናል። አባትትን ደግሞ ትልቅ አሊም ናቸውም ሽማግሌ ናቸውም። እኔም ክፍለ ሀገር ድረስ እየሄድኩ ብዙ ነገር አድርገን ነበር። ከአቅማችን በላይ ሆኖ በዛ ሁኔታ ነው ያለችው። እና እስኪ ኡስታዝ አንተም ለአላህ ብላ እዚህ ያላችሁ ደግሞ የአላህ ብላችሁ ጠዋት ያላት ምናልባት አንድ ቀን ትመለስ ይሆናል። ኢንሻላህ ኢንሻላህ አላህ እንግዲህ ሂዳያ ይስጣት። አላህን ማውራት ከፈለገች እኔ ማውራት ትችላለች ከፈለገች ማለት ነው። እንደዚህ የከፈረ ዘመድ ምናምን ካላችሁ አምጧቸው እኔ ጋር። ምናልባት አደባባይ ላይ ከፈሩ በግልም ላናገራቸው እችላለሁ። ብዙዎች እየተመለሱ ነው ያሉት። እንጃ አብዛኛውን እየተመለሱ ናቸው ያሉት። ጊዜ ይፈልጋል፣ ትግስት ይፈልጋል። እንዳልኳቸው ግን ይመለሳሉ። እንሻላ እንደዛ ነው። ስትፈልጉ እንደዛ አድርጉ፣ ወይ ዚህ ያምጧቸው። ካልሆነ ደግሞ በውስጥ መስመር በሜሴንጀር ምናምን ነገር መልእክት አስቀምጡ። እንሻላ አላ ሄደ ውፍቃት አላ ያስተካክላት። ወጣት ሲሆን ኢትስ ኦኬ ግን እናት ምናምን ሲሆን፣ ትላልቅ ሰው ሲሆን ትንሽ ይከብዳል። እንትን ለሚለው ማለት ነው ኢንሻአላህ እንደዛ ነው። መዲ ይቀጥል። ታናሽ ታናሽ እትነች ልጅ ነች። እስኪ የሚችለውን አደርጋለሁ ኡስታዝ ኢንሻአላህ ኢንሻአላህ። ከፍራ ነው ግን ወይስ ከመጀመሪያው ነው? መሰረቱ ነው ከፍራ ነው ማለት ልጅ በእኛ ላይ ላይ ላይ በልጅነቷ በልጅነቷ ይዛ ሄደች። ከዛ እነሱ እኛ ሳናውቅ ማስቀልክ ሳያስሩ ምን ሳይሉ ውስጥ በውስጥ ቤተክርስቲያን የወሰዱ ያጠመቁት ምናምን መጨረሻ መስቀል አገኝ አርጋ አገኘ ምን ይሄ ነገር ስንል በቃ እንግዲህ የፈለገቻውን የፈለገኝ የፈለገኝ ማጥቀስ አሉን። ምንም አጥቀልቻን ብቻ ከባል ነው لا اله <سؤال> الا الله ورب منو مسفرو በጣም ነው እንትን ነው የሚለው ነው እንትኑ ነው ለዘንታ ዓለም ካላጋ መቆራረጡ ነው ራሱ ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንደዛ ነው። ከዛ ወዲህ ያለውን እንትን ይምራል አላህ በፍጹም ማሻረክን አይምርም ይላል። በሱረቱ ማይዳ ምዕራፍ 5 ቁጥር 72 ላይ እንደዛ ነው። በአላህ ላይ ያጋራ ሰው አላህ በሱ ላይ ጀነት ዘርማ አደረገበት ይላል። ወይኔ በቃ መመለስ የሚባል ነገር የለም ወደ ጀነት እና በጣም እንትን ነው ከባድ ወንጀል ነው። ናይን እየሰማን ዝም ማለት አይገባንም። ማስተማር አለብን በትትና በእውቀት በሂክማ በጥበብ መሆን አለበት፣ ማስተማር አለብን። ይህ ቀላል ነገር አይደለም፣ እና ኢንሻላህ አላህ ሄዳ ይወፍቃቸው። መሄድ ይቀጥል ኢንሻላህ። አሰላሙ አለይኩም ወረመቱላሂ በረካቱ። ወአለይኩም አሰላም ወረመቱላሂ በረካቱ። እንዴት ናቸው የጀመዓ? ወአለይኩም አሰላም ወረመቱላሂ በረካቱ። ደህና ናቸው አልሐምዱሊላህ። አንተ ደህና ነህ? ወላል አልহামዱሊላ ብቻ እኔ ወላይ በጣም መጽሐፉን በጣም ፈልገው ነበር ላገኘው አልቻልኩም ማለት ነው እንዴስ ነው ማገኘው የትኛው አዲሱን አፕሊኬሽኑ አለኝ አንደኛው መጻፍ አዲስ መጻፍ ማዳን የሚለውና ከዛ ደሞ ስለ ስክለቱ ምናምን ያኔ ትንሽ አጠናለሁ አው አብዱ መርካቶና ገኘዋ አብዚ መርካቱን ስልኩን ጻፉለት እስቲ ስልኩን ጻፉለት። خلاص ያላችሁ ያላችሁ ስልኩን ጻፉልኝና አገኘዋለሁ እኔ መጽሐፉን ፈልጋለሁ። ምና አንባብ እም አለ እና ማለት ነው። ሁሌም እና ዳምጣችኋለን። አላህ ይጨምርላችሁ። እሺ አሚን። ውስጣት ጀማልን አናግረው ከስር ኤልሻዳይ አለሽ አንዴ ላናግርሽ። የመጽሐፍ ደርሷችኋል እንዴ አዲሱ መጽሐፍ? እቺ ቴክስት አድርጌላት ነበር። ይሄ መርካቱ ምናምን የሚላው ቢመኩት ይደናው ዘጂ ችግር የለውም። ለሶስታችሁም አንዳንድ መጽሐፍ ወሰዱ። አዎ እነግረዋለሁ። ኤልሻዳይ ትመጣለች ችለዋለሁ። ስልኩን ያዢ ታይሻል ከስር ያዩና ጸሀፊና ኤልሻላይ ትመጣለች ብዬ ነግረዋለሁ። ኦልሞስት ምልክትም ሰጠዋለሁ። ሌላም ሰው ኤልሻላይ ነኝ ብሎ እንዳይመጣ እና ምልክት ሰጠዋለሁ። ምልክት ሰጠውና ሄደች። ለናውንም ለቃልም ለሶስታችሁም እንሻላ በርቺ። ኡስታዝ በመሀል ለሆነ የሚያስወራ ነገር ተናገራችሁና የግድ መናገር ግድ አለኝ እና ይሄ የፋሚሊ ነገር ስነሳ እኔ ከባድ ጥያቄ የተጠየቅኩት አንዴ ሜምበር ላይ ያለ እስልምና ላይፍን ቀጥለ በሆን ኖሮ የሚባል የሚል ጥያቄ ነበር። ከባድ ጥያቄ የተጠየቅኩት በዛ ታይም እኔ ሪኮል ያደረግኩት እኔ ማዘርና ፋዘር ነበረ እነሱ በህይወት የሉም እና ኢቭን እኔ ሰልሜ ተደብቄ የምሰግድ እናቴ ጋር ነበር እና እሷ አትነግረኝም ለሌላ ሰው ታውቃለህ ሌላ ሰው ከመጣ እንኳን እሱ ቤት የለም ነው የምትለው እሷ ግን እስልምና ላይ አይደለም የሞተችው እና በጣም ሰው ፔንፉል والله እና ሳሳውስ ውስጤ ይረብሻል ለኔ ስለ ቤተሰብ በተለይ አዎ ሪሳላውን ካልሰሙ ኢትስ ኦኬ ግን ሪሳላውን ሲሰሙ የሆነ የሚረብሽ ነገር አለ ግን ከምና የፍርዱ ያለ እንጂ የሌላዊ ማንም አይደለም እና የሚለው ቁርአን እና የተለያየ ፋክተሮች ይታያል። ቅያማ ቀን ኮዛል ፋክተር ይታይላቸዋል። መንሳይ እንትኖች ምክንያቶች ይታይላቸዋል። ለምሳሌ ጤነኛ አይምሮ ነው ወይ ምንድን ነው ምና ሚል ከዛ በላ ኮንዲሽናል ፋክተር ይታያል። መልዕክቱ ደርሶታል ወይ በትክክል ነው ወይ ፈሙና ማአናው ደርሶታል ወይ? ከዛ ደግሞ ኢንቫይሮንመንታል ፋክተር ይታያል። አብዛኛውም ቫስት ማጆሪቲ ሙስሊም የሌለበት አካባቢ ላይ ሆኖ ክርስቲያኑ ትክክል ነው ተብሎ የተነገረው ወይም ሂንዱም ትክክል ነው ተብሎ ገጠባል። በዛ ሜንታሊቲና በዛ ሴቲንግና ፕሎት ውስጥ ያደገ ሰው ከዛ ስለ እስልምና ደግሞ ሲወራ ደግሞ ጭራቅ አድርጎ ተስሎ ከተነገረው ፈልጎ ያለመጣቸው ነገሮች አሉ። ይሄ ሁላ እኛ ፍርዱ ያላህ ነው። አላህ እውነተኛ ፈራጅ ነው። ትክክለኛ ፈራጁ እሱ ነው። እኛ በራሳችን ሜንታል ምንድን ነው ሞድ ኦፍ ኢንተርፕሬቴሽን ነው እንትን የምንለው ሜንታል ሞዴል አለን የራሳችን፣ ከዛ አንጻር ነው እንትን የምንለው እና ከዛ አንጻር ነው የምናየው። እና አብሽር ላላ ስጠው አንተ ከአቅምህ በላይ የሆነ ነገር ላላ፣ የሚሰጠው አንተ። ያው አሁን እንትን ብላል፣ ምንም ማድረግ አችልም፣ ከዚህ በኋላ ላላ መስጠት ብቻ ነው የምችለው። እኛ ግን በቃ የታገድን ያለ ነው፣ ለእኛ ከባድ ነው ያለው ነገር ማለትና፣ ኢንሻአላህ አላህ እንግዲህ ቀየሩን ይምረጥልህ። በዛ ታይም እንኳን እኔ አልተናገርኳቸውም ታቃለ። ለምን አንድ ሰው ሙስሊም የለም። እኔ የተወለድኩበት ማህበረሰብ ውስጥና አይደለም ብዙ ወረዳዎች ውስጥ ሙስሊሞች የሉም። ስቲል ሙስሊም የሌለበት አንድ አራት አምስት ወረዳ አይነት ነገር አለ ወሲ ምዕራብ ሸዋ ላይና በዛ ታይም እኔ ለሰው አልናገርም ነበረ። ግን እኔ ተደብቄ ነበር እንትን የምሎ ለፋሚሊም አልተናገርኩም ማልተናገርኩም አሁን አልሐምዱሊላ እዛ ላይ ኢቨን መስጂድ ተገንብቶ የሆነ ቼንጅ አለና፣ ዱዓ አድርጎልኝ ሁላችሁም። ያ ጀማ ኢንሻአላ ሂዳያ ከአላህ ነው። ማንም የምወደውን ሰው አያቃናም። ያ በሆን ኖሮ ረሱል ሰለላሁ ዐለይሂ ወሰለም ለአቡጧሊብ እስልምና ሊሰጡ ነበረ። በርታ ወንድሜ፣ በርቱ ሁላችሁም። አሰላሙ አሌይኩም። ዋአሌይኩም አሰላም ወራህመቱላሂ ወበረካቱህ። እንጨርስ ፕሮግራማችንን። ቼንጅ ቼንጅ የሚባል ወንድማችን ቼንጅድ ሰላም ሌላ አሰላም ወራህመቱላሂ ወበረካቱ። ሰላም ለኛ አለው። አልሐምዱሊላ ወንድሜ አሜሪካ ነበር ያለው ቆይቷል። ከከፈረ በውስጥ ቁጥሩን ልስጥህና እባክህ ታናግረዋለህ። እዚህ እምጣ ምን ችግር አለው? እዚህ እምጣ እና ሞክረውና እምቢ ካለ ለአልሚ ስልክ ስልኩን እሺ ስልክ ወይስ ስልኩን፣ የአንዳቸውን ስልክ ይምጣ። እዚህ ይምጣና እውነቱን ማወቅ ከፈለገ መማር ከፈለገ ይማራል። ህዝብም ይማራል። ህዝብ ፊት እዚህ ይምጣ። እሺ እንዴት እንዴት ጆይን ጆይን ማድረግ ይችላል። በአንተ አካውንት በአንተ እሱ ጋር አብራችሁ ስትሆኑ ያናግረን። በአንተ ጆይን ኢንሻላህ ኢንሻላህ። ወይ ያካል ነው። እሺ እንትን እንበል፣ ማለት ኢክራም ማን ነው? የማን አካውንት? እኔ እኮ ስም ቀይሮ እንዳይሆን ይክራም ሰላም አለይኩም ወራህመቱላሂ ወበረካቱ ኦልቤነኝ ወአሊ ኦልቤነ ኮስ ነው ኮብል ኮይ ነገርማ እንዳለ ገባኝ። እኮ ስም እየቀየራችሁ እኮ አግራ ገባችሁኝ። አሁን ቅድም ታሂራ ስም ቀይራ በቃ፣ ምናልባት ሙስሊም ላልሆነ ሰው አድሜነት ሰጥቼ ብዬ ወዲያው ደብደብ ፈርቼ አወጣኋት፣ እንትን አልኳት ማለት ነው። እና ስም ቀይራችሁ አስደነገጣችሁኝ። ልጅ ልጅ እንደዚህ አርጋብኝ ነው። አብሽራ አብሽስ ችግር የለው ችግር የለው ዋናው አንተ መሆን ነው። ኦኬ ለማውራት ስለማይመቸኝ ከሰው ጋር ነኝ። ቀጠለው አብሽር በቃሽ። እሺ አብሽራ ቢቢ በሉ ተናደሩ ስለምደሩ ዳውስ ላምቢያን ፎሎ አድርጉ። በዱዓችሁ አትርሷቸው። ጥሩ መራ መራገብ ነበረ ያው ለተቋሙ አንድ ሚሊዮን ብር ሰጥተዋል። ቦታ ይተካበሏቸው አጅር የሚያገኙበትን አላ እንዲያደርግላቸው አላ በእክላስ ይቀበላቸው የወንጀላቸው ማበሻ አላ ያደርግላቸው እንሻላ ለናደሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ ምናልሽኝ እንዴት ነህ ሰላም ለኛ አለ አልহামዱሊላህ አንቺ ደናነሽ ማሻ አላህ፣ ደግሞ ደስ

ብሎ ወደ ቤት ሲመለስ ታጥባ ሻሃዳ ለማዘስ እንዳደረገች። አላህ እንደዛ እናቴን ያድርግልህ።